ከዚህ ጋር ያይዞ ማንሳት የሚያስፈልገው ምናልባት ምልክቶቹ ምንድናቸው፣ የጡት ካንሰር ምልክቶች ምንድናቸው? ብሎ ማንሳት ያስፈልጋል። ብዙ ጊዜ ህመም የሌለው ላምፕ ነው ወይም ደግሞ እባጭ ወይም ደግሞ ጉርብታ ነው የሚል ቪዲዮ ላይ የሰማት ወይም ደግሞ የቆዳ መደደር ሊሆን ይችላል። የቆዳ ቀለም ለውጥ ሊሆን ይችላል። የቆዳ መሰርጎድ ሊኖር ይችላል። እንዲሁም ደግሞ ልክ የብርቱካን ቆዳ የመሰለ ፒዩዲ ኦሬንጅ የምንለው በንፍፊቶች መዘጋት ምክንያት የሚፈጠር የቆዳ ላይ ለውጦች ልታይ ትችላለች፣ አንድ ሴት። ስለዛ ይህን በምታይ ጊዜ እንግዲህ ተስፋ የምናደርገው ቶሎ ወደ ሕክምና ቦታ ትመጣለች ነው። ሰ በዛን ወቅት ምንነቱን ለማረጋገጥ ቢከዝ። እነዚህ ምልክቶች ታዩ ማለት ካንሰር ነው ማለት አይደለም። ስለዛ ምንነቱን ማረጋገጥ ያስፈልጋል። ስለዛ ምንነቱን ለማረጋገጥ የሚደረጉ ምርመራዎች እና ከዛ ደግሞ ስቴጂንግ ወርክአፕስ ወይም ደግሞ እርግጥም ካንሰር መሆኑን ካረጋገጥም በኋላ ደረጃውን ለመለየት ደግሞ የምናደርጋቸው ምርመራዎች አሉ ማለት ነው። ካንሰርነቱን ለማረጋገጥ ከምንሄዳቸው ምርመራዎች እንዲሁም ደግሞ በብዙ ታካሚዎቻችን ላይ ሚስከንሰፕሽን ወይም ደግሞ የግንዛቤ ማነስ አለ ብዬ የማስበው የናሙና ምርመራ ላይ ነው። የናሙና ምርመራ ማለት ቅድም ዶክተር ጅልቻ እንዳስረዳው እባጭም ካለ ወይም ደግሞ በናሙና መውሰድ የምንችላቸው ነገሮች ሲኖሩ ከእባጯ ላይ ተቆምጥራ በፓቶሎጂ ሐኪሞች የሴሉ ካንሰር አለው የለውም የሚለው ነገር ይታያል። ይሄን ደግሞ የሚደረገው በመርፌ የሚደረግ የናሙና ምርመራ ኤፍ ኤን ኤ ሲ ወይም ኮር ኒደል ባያፕሲ እንለዋለን። እንዳስፈላጊነቱ ከዚህ የምናገኘው ኢንፎርሜሽን በቂ ካልሆነ ጠችው እባጭ በአነስተኛ ቀዶ ጥገና ወጥታ ልትመረመር ትችላለች ማለት ነው። ብዙ ጊዜ በመርፌ ናሙና ከተወሰደ በኋላ በአሰ ናሙና ከተወሰደላት በኋላ እንደዚህ ሆነ የሚባል ሚስ ኮንሰፕሽን አለ እና መጀመሪያ ይሄንን ምርመራ ኦፈር ስናደርግ በጣም ብዙ ሬዚስታንስ ነው ፌስ የምናደርገው እኛ ማለት ነው። እና በዚህ አጋጣሚ ሪያሹር ማድረግ የምንፈልገው ምንድን ነው፣ ያው የትኛውም የሰውነታችን አካል ላይ መጠነኛ የሆነ ለምሳሌ መቧጨር ሊሆን ይችላል ጉዳት ሊሆን ይችላል፣ ሲደርስ ሰውነታችን እሱን እንዲድን የሚሄድባቸው ሂደቶች አሉ። ኢንፍላሜሽን የምንላቸው በወቅቱ ማበጥ ሊኖር ይችላል፣ መቅላት ሊኖር ይችላል። ጠቃልለው በምርመራ ምክንያት የሚብስ ነገር ምንም የለም ለማለት ነው። ኦኬ ሶ ይሄን እንዲረዱልን ነው።